ዛሬ ላይ ዘመናዊ የሆኑ መኪናዎችን እንዲሁም የተለያዩ የኤሌክትሮኒክስ ዕቃዎችን በዓለም ላይ በስፋት የምታቀርበው ደቡብ ኮሪያ በ1950ዎቹና 60ዎቹ በከፋ ድህነት ውስጥ እንደነበረች ታሪክ ያስረዳናል። አሁን በዓለም ላይ ከበለፀጉ ሀገራት ተርታ ስሟ በጉልህ የሚነሳው ሀገረ ደቡብ ኮሪያ ከዚያ ከከፋ ሁኔታ እንዴት ልትሻገር ቻለች? ደቡብ ኮሪያን ያበለጸጓት

እጣፋንታችንን ፋንታችንን ልንቀይር እንችላለን። ይህ ድህነት በእኛ ትውሉት እናበቃ። ለ19 ዓመታት በመላው ኢትዮጵያ በመዘዋወር የተለያዩ ስራዎችን በተለይም ትኩረታቸውን ወጣቶች ላይ በማድረግ እየሰሩ የሚገኙት ደቡብ ኮሪያዊ የዓለም አቀፍ ወጣቶች ኅብረት የኢትዮጵያ ዳይሬክተር ዶክተር ናም ፐል ህዮን የስልጣኔ መፍለቂያ የአባይ ወንዝ መነሻ የሆነች ኢትዮጵያ አሁን ለያዘችው የእድገት ጉዞ ህዝቦቿ የደቡብ ኮሪያ ዜጎች ከከፈሉት መስዋዕትነት ትምህርት ሊወስዱ ይገባል ይላሉ። የውጭ ምንዛሪ አልቆባት ነበርና ስለዚህ ብሔራዊ ኪሳራ ነበር። በዛን ጊዜ የደቡብ ኮሪያ ህዝቦች ከራሳቸው ቁምሳታቸው የወርቅ ጆሮ፣ የወርቅ ሀብል፣ የወርቅ ነገሮች አውጥቴ ለመንግስት አቅርበው ነበር። በዚህ አንድነት ምክንያት ለአይኤምኤፍ ከፍተኛ ብድርን ሙሉ በሙሉ መልሰው ነው። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈል አለ። በዚህ ሰዓት ክቡረ ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከታተል እየተከተልን አንድ አንድ ወይራይ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈት ከሆነ ማንኛውም ፈተና ልናልፍ እንችላለን። ኢትዮጵያ ዛሬ ላይ አታሳካውም፣ አትችለውም የተባለችውን ችላ ታላቁን የኢትዮጵያ ሕዳሴ ግድብ ያሳካች ሲሆን ሌሎች ትልልቅ ፕሮጀክቶችን ለማሳካትና ኢኮኖሚዋን ለማሳደግ እየሰራች ትገኛለች ብለዋል ዶክተር ናም በመሆኑም ይቺ ታላቅ ሀገር ከበለጸጉት ሀገራት ተርታ እንድትሰለፍ ዜጎቿ ከመሪዎቿ ጋር በመተባበር ሊሰሩና መስዋዕትነትን ሊከፍሉ እንደሚገባም ይገልጻሉ። በአሁኑ ሰዓት በጣም የሚያስፈልገን ነገር ምንድን ነው? አንድነት ነው። አንድ መንፈስ ነው። ስለዚህ እኛ በአሁኑ ሰዓት ትላልቅ ስራዎችን ከመስራትና ከመለወጣችን በፊት በመጀመሪያ ለሀገራችን ኢትዮጵያ ትናንሽ አዎ፣ ልክ እንደ ትንሽ ጀር ጀር የሚመስል ለውጦችን የምናደርግ ከሆነ፣ የምናቀርብ ከሆነ ከትንሽ ጊዜያት በኋላ በጣም የሚያምሩ የሚያማምሩ ፍሬዎችን እናያለን። እርግጠኛ ነው። ግብርናን በማዘመን የሰው ሀብት ልማት ላይ አተኩሮ በመስራትና ኢንዱስትሪዎችን በማስፋፋት የተፈጥሮ ሀብት ልማቶችን በማጠናከር ኢትዮጵያ አሁን ካለችበት ወደ ተሻለ የኢኮኖሚ እድገት ማሻገር ከዜጎቿ የሚጠበቅ ሲሆን ለዚህ ደግሞ እስከ መስዋዕትነት የደረሰ ቁርጠኝነት እንደሚያስፈልግ ይገለጻል።